እንደ የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ መረጃ በዓለም ላይ ከሚገኙ ከስምንት ቢሊዮን በላይ ሰዎች ውስጥ ስምንት መቶ ሰባ ሚሊዮን የሚሆኑት በቂ ምግብ አያገኙም። ይህን ቁጥር በበቂ ሁኔታ መግቦ ሊተርፍ የሚችል የግብርና ምርት ታዲያ በአያያዝና በተለያዩ ችግሮች ሳቢያ እንደሚባክን አሊያም እንደሚበላሽ መረጃ ያትታል። የምግብና የእርሻ ድርጅቱ መረጃ ቀጥሎ በተለይም ታዳጊ ሀገራት ከሚያመርቷቸው የግብርና ምርቶቹ ውስጥ ከ30 እስከ 40 በመቶ የሚሆነው ገበያ ከመድረሱ በፊት እንደሚበላሽ ያትታል። ይህ ብልሽት አትክልትና ፍራፍሬ ላይ ሲሆን ደግሞ ከ40 እስከ 50 በመቶ እንደሚደርስ ይጠቁማል። በኢትዮጵያም ወደ ውጭ ሀገራት የሚላኩ መሰል የግብርና ምርቶች ላይ ተመሳሳይ ሁኔታዎች እያጋጠሙ እንደሚገኙ ላኪዎችና በሎጂስቲክስ ዘርፉ ላይ የተሰማሩ አካላት ለጣቢያችን ገልጸዋል። በተለይም የግብርና ምርቶቹ በሚጓጓዙበት ወቅት ጥቅም ላይ መዋል የነበረባቸው ማቀዝቀዣ ን የመሳሰሉ መሰረተ ልማቶች የተሳለጡ ባለመሆናቸው እስከ አርባ በመቶ የሚሆነው ምርት እንደሚባክን ገልጸዋል። አሁን ሜንሊ እየተቸገርን ያለ ነው፣ ሎጂስቲክ ላይ ነው። እኛ የምናመርተው ምርት ፐርሸብል ፕሮዳክት ነው። ልክ ሀርቨስት ከተደረገ በኋላ ብዙ ጊዜ ከቆየ የመበላሸት እድሉ ከፍ እያለ ነው የሚሄደው። ስለዚህ ብዙ ጊዜ ከስተም ላይ ገብቶ ሎጂስቲክ ላይ የተወሰነ የመዘግየት ነገር ያጋጥመናልና እሱ እሱ ነገር ቢቀረፍልን ምክንያቱም ኤክስፖርት ነው እያደረግን ያለነው ነው አገርን ነው እያስተዋወቅን ያለ ነው እና ጥሩ ኳሊቲ የሆነ ፕሮዳክት ነው መላክ የምንፈልገው። እንደ ፍሬኤልም እንደ ሀገር መታወቅ የምንፈልገው በዛ ደረጃ ስለሆነ እነዚህ ትንንሽ ነገሮች እክል ሲያጋጥሙን ደግሞ ምርቱን ያበላሽብናልና ፐርሽብል ስራዎችን ብትመለከት የሚበላሹ እቃዎች፣ የቀዝቃዛ ሰንሰለቱ በተለያየ መንገድ ባለመሳለጡ ወደ አርባ በመቶ የሚሆኑ እቃ መጀመሪያውኑ ገና ሳይመጣ ይበላሻል። እነዚህ እነዚህ ነገሮች በማስተካከል በማደስ ወደ ቤት እንዲመጡ በማድረግ ዋጋ ማረጋጋት አገሪቷ ወይም ተጠቃሚው የተወሰነ ረዘም ያለ ሼልፍ ላይፍ ያለው ፕሮዳክት እንዲኖረው ማስቻል፣ ሌላም ሌላም ነገሮች እየጨመርን እያሳደግን የውጪዎቹን ተሞክሮ እየወሰድን እንሄዳለን እና ብዙ ይቀረናል። ጅምሩ ጥሩ ነው፣ አቴንሽንም እየተሰጠው ስለሆነ በሁሉም ፊልድ እየተሰራ ያለው ነገር አበረታች ነው፣ ግን ገና ብዙ ይቀራል። ማቀዝቀዣ የተገጠመላቸው ተሽከርካሪዎች ወደ ሀገር ውስጥ ሲገቡ ከዚህ በፊት ታክስ ይከፈልባቸው የነበረውን መንግስት ማስቀረት ቢችልም የመኪኖቹ ውድነት አሁንም ቢሆን ተግዳሮት ሆኖ መቀጠሉን የኢትዮጵያ የእቃ አስተላላፊዎችና የመርከብ ወኪሎች ማህበር ፕሬዚዳንት አቶ ዳዊት ውብሸት ተናግረዋል። መንግስትም ያው የሚችለውን ነገር እያደረገ፣ በተለይ አሁን የዚህ የቀዝቃዛ ሰንሰለቱ ላይ መኪኖች እስከዛሬ ታክስ እየተከፈለባቸው ነበር የሚገቡት ከታክስ ፍሪ እንዲገቡ ተደርጓል። ሆኖም ግን ገና አበረታች ነው እንጂ ገና ያልተሰሩ ብዙ ነገሮች አሉ። መኪኖቹም ውዶች ናቸው። የሚሰሩ የሚያስፈልጉን ነገሮች አሉ። መንግስት በበኩሉ ለውጭ ገበያ የሚቀርቡ የአትክልትና ፍራፍሬ ምርቶች የቆይታ ጊዜ አጭር መሆኑን በመረዳት የቀዝቃዛ ሰንሰለቱን አሊያም ምርቶቹ የሚጓጓዙበትን ሁኔታ ለማሟላት የሚያስችል ሁኔታን ለመፍጠር ስትራቴጂ መዘጋጀቱን ከቀናት በፊት በተዘጋጀ አንድ መድረክ ላይ የግብርና ሚኒስትር ደኤታው ዶክተር መለስ ስ መኮንን ተናግረዋል። አበባን ለውጭ ገበያ በማቅረብ ረገድ ኢትዮጵያ ከጎረቤት ሀገር ኬንያ ቀጥሎ ከአፍሪካ ሁለተኛ ደረጃ ላይ የምትገኝ ሲሆን በሌሎችም የግብርና ምርቶች ላይ ቀላል የማይባል ተሳትፎ እንዳላት የወርልድ አትላስ መረጃ ያመላክታል።